ምትወሩ ነገር ላይ። እሺ ንገርሽ፣ በጣም ተርካሽ ንገርሽ፣ በጣም ባለጌቶች። አመሰግናለሁ። አንደኛ ነገር አሽን ዝግ ድትኝ አልፈልግም። ሲቀጥል ደግሞ አንደኛ ነገር ቤቱን፣ ያንን ቤት ማለት እኔ ሸጫው ወይ ለመቄዶንያ እሰጣለሁ ወይ ደግሞ ደህና በላበታለች። እንዳንቸነ ተልካሻ ሴት በኮስሞቲክስ ብቻ እንድጨርሰው አላደረገውም ብሩ ገዛ። ደስተኛ በፊት ሰላም ናችሁ። እግዚአብሔር ይመስገን እኔ ዛሬም ቢሆን ሳቄ ባለበት ቁጭ ብሎ እየሳኩኝ ግን ያሉት እናንተም ደግሞ ሳቃችሁ እንደዚህ የሚቆይበት ብዙ አመት የሚሰቁበት ነፍ አመት ኑሮ ላቸዋለሁ። ቤተሰቦች እንግዲህ እንዴት ናችሁ? እኔ ደህና ነኝ፣ እናንተም ደህና እንደምትሆኑ ተስፋ አደርጋለሁኝ። ሁሉም ነገር ያልፋል በሚለው መርህ መኖና ያው ሁኔታዎች ችግሮች አይጠፉም ግን ደግሞ ያልፋሉ በሚለው አልፈዋል። እንግዲህ አሁን ደግሞ እየሳኩ ያለው በሳት ላይ፣ ሳቃችንን ደግሞ እግዚአብሔር ያቆይልን ነው የሚባሉ አደለ? በደንብ ያቆይልን እንግዲህ ሳቃችንን እና ቤተሰቦች እንግዲህ ዛሬ ሳቄን የምታደፈርስ ሳይሆን ትንሽ የምታደበዝዘው ሴት ደውላልኝ ነበር፣ ነበርና ያለችኝ ነገር ምንድን ነው? ላገኝሽ እፈልጋለሁ፣ ይምና መቀላቀ ወርሽ እፈልጋለሁ ነው ማለት ተመቃቀ ተመነቃቀረች። ግን ደግሞ ያው ችግር የለውም ተመነቃቀር አያታለሁ በሚለው እስቲ የቀጠረችኝ ቦታ ላይ መጥቻለሁኝ እንግዲህ እዚህ አላገኝሽ ፈልጋለሁ ብቻሽን ነው ማግኘት ትፈልጊ ምናምን ነገር ሊሆን ይችላል። ያው እንግዲህ ቤተሰቦች እንግዲህ እንጠብቃታለን አብረን ሆነን እንግዲህ ብዬ አስቤ አላቅም ነበር ተለያየን ስልክ ነበረ ያለው ባለች በሰላም ትሁን ነው የሚባለው እና ያው እንግዲህ ቶዬ ደግሞ በህመሙ ሰዓት ላይ በደበረው ሰዓት ላይ አብሬው ባለመሆን አዝኛለሁ። ይንግድ ደግሞ ግን ከዚህ በኋላ ከጎን እሆናለሁ ብዬ አስባለሁኝ። እንደ ወንድም፣ እንደ ጓደኛ አብሬው ሊሆን ይገባል ብዬ አስባለሁ እና ከዚህ በኋላ አይዞ ብለዋለሁ ብዬ አስባለሁ። ቤተሰቦች እንግዲህ ከዚህ በኋላ በአዲስ ነገር ደስ በሚል ነገር አብረን እንመጣለን ብዬ አስባለሁኝ ከቶፋ ጋር እኔም ብቻዬን ሆኜ በአዲስ ቻናል እናንተ ደግሞ ምንድነው ሰብስክራይብ አርጉ እንጂ ቤተሰብ፣ ሰብስክራይብ አርጉ እንጂ። አርባ ሺ ንግባ ደግሞ እንዴ እሰየን በልን ጨፍር። ምን ሆናችሁ ነው? አርባ ሺ አስገቡኝና እስቲ ደግሞ ልፈንጥዝ፣ በደምብ ልፈንጥዝ። ይሄ ሳቄ ደግሞ እጥፍ ድርብ እንዲሆን ቤተሰቦች በተቻላችሁ አቅም እናንተ እስቲ ሰብስክራይብ፣ ላይክ፣ ሼር ብታረጉልኝ ደግሞ እኔ ከዚህ በላይ ሳቅ በደንብ ፍንድቅ እላለሁኝ። እና ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ ቤተሰቦች፣ ሰዎች እሷ ከመጣች በኋላ ደግሞ በደንብ እንቀጥለዋለን ብዬ አስባለሁ። እስከዚያው ግን አብራችሁ ነው። ይሄው እንግዲህ ቤተሰቦች፣ እያመጣች ነው ያለችው እሷ። እንግዲህ ከመጣች በኋላ ደግሞ እንደምትለኝ አላውቅም። ያው ለመሰደብ ዝግጁ ሆኜ የመጣሁበት ሰዓት ስለሆነ ጠብቃት። ምን ነው ተመናቀርሽ? ምን ተመናቀርኩልሽ? በሌለው ጸጉርሽ ተመናቀርሽ። ከአንቺ ሻለሽ እሺ ለምን ነበር ይፈልግሽ? እስቲ ተረጋጊ መጀመሪያ ከማውራት በፊት እያሰብሽ አውሪ። ምክንያቱም አንቺ ክፍታፍ ስለሆነ። ክፍታፍ እኔ ነኝ? አንቺ ነሽ ክፍታፍ። ምነው ደበረሽ? አዲስ ቤት ገባሁ እኮ እግዚአብሔር ይመስገን

እንት ያልሽ በቃ ምን ምን አገባሽ፣ የማይመለከትሽ ጉዳይ ዋገቢ ደስ ይለኛል። አንደኛ ነገር ለመደመጣሽ በኋላ አቅም እስጥልት ስላስጠላውሽ አኑ ልንገርሽ አንደኛ፣ ልንገርሽ ባሌ በጣም የዋህ ስለሆነ አንቺ ደበድሩሽ መጣ አንቺ ምን

አንደኛ ነገር እንደ አቃጣሪ እንደ ደግሞ ሰዓት ገዛሽለታ ለምንድነው ቢያንስ በት ከእኔ ለወጥ የሰው ነገር አትከተኝ። እንደዚህ የሆነ የእኔ አረገች የተባለው ነገሮች ያዝ አድርገው። ይኸውልሽ አንደኛ ነገር ሕፃን ልጅ ነው ተመሳሳይ ነገር ሲደረግለት የሚደሰተው እሱ ሕፃን ልጅ ስለሆነ ቢያንስ በተመሳሳይ ነገር ልልደደል ይችላል። አንቺ ቢያንስ ያለ ነገር እኔ ኦሼ ቆምቦሪ የሆነ ወሬሽን እኔ ጋር እንዳታወሪ። አንደኛ ማለት ነው እና ልንገርሻው አንደኛ እንዳቃጣሪ ከዛ ከጓደኛሽ ጋር ሄደሽ ያቃጠርሽ ወሬ ያውራችሁት ወሬ በጣም ነው የሚያስጠላ። እንዴት ነው እንደዚህ በዚህ ልክ ወሬኛ የሆነች ግራ ገብቶኛል። እሱን ተይው እና ደግሞ አሁን ደግሞ ነገር አሁንም ቢሆን ሀሳቤን ባሌ ባልሽ ትላንትና ጠርቶኝ ቤቱን እንደማልፈልገው ኪ አንቺ ቤቱን ከፈለግሽ ኑሪ። አንቺ አፍሽ ትበላሽ አርግ እንዴ ምትወሩ ነገር ለይሺ አንደኛ ነገር አሽን ዝግድትኝ አልፈልግም።

ከለሰ ስለሚያስብ እሱ ደግሞ ያንቺ መጠቀሚያ አይደለም። እሱ ተራሱ አይደለም ክብር ያለው ሰው እግሬ ስር ወድቀሽ ብለምኝ ያንን ቤት እራሱ አኑ እራሱ መጥቶ ቤቱን

ያንን ቤት ማለት ነው እኔ ሸጫው ወይ ለመቄዶንያ ያሰጣለሁ ወይ ደግሞ ደህና በላበታለሁ እንጂ እንዳንቺ አይነት ተልካሻ ሴት በኮስሞቲክስ ብቻ እንድጨርሱ አላረጉም፣ ብሩን

ነበር እንደዛ ስራ አዋይ ስራ ነው። ለብዙ ሰው ምመክረው ስራ ነው። ምክንያቱም ካደከበት በጣም አሪፍ ስራ ስለሆነ ምን እንግሊዝ ምጭቱ እንዴት እንደማብርኩ አይነሽ ማየት ይችላል። እኔ ግን ጓደኛ የለሽም። አይነሽ የሚከፍትሽ ነገር የሆነ ተይ ሰላም ደህና አይደለሽ ምናምን የሚል ሰላም ብለው ግን ስምን ያወጡላት። እኔ ስምን መላክ ያወጣልኝ ሰይጣን ነው መሰለኝ። የሰላም አንቺ ግን በጣም አቃጣሪ ወረኛ፣ ወረኛ ነው በጣም ሰጥቼሽ እኔ የዘላለማዊ ቁጭት አልገባም። ቤቱ እጄ ላይ ነው ያለው ቤቱ ቤቱ እጄ ላይ ነው እኔ ላይ ነው ያለው። ሁለት ሰዓት ሰጥሽ አታስወጪኝም ማለት። ሁለት ሰዓት ሰጥሽ አለ። ግዴታ ያደረገው አሁን እንደሆነ ነው አሉ። እኔ ዱባይ እንደውም አሪፍ ነው ዱባይ ነው ማዝናናት ያለብኝ።

አለሽ ከእናትሽ ገይዛኒ ውጪ ሄድና ግን የለሽም። ልንገርሽ ግዴታሽ ነው። ምክንያቱም ባሌን ባሌ ልንገርሽ ባሌ ከገዘው በ ጋር ማግደሽ ነው ማለት ለጓደኛሽ ለፈለግሽ ሰው መስጠት የምትችው፣ እኔ ስፈቅድልሽ ብቻ ነው። ምክንያቱም ቁልፉና ቤቱ ያለው በእኔ እጅ ላይ ስለሆነ ተረዳሽ? ምንም ሆንሽም ቤቱ በእኔ ስም እስካለ ድረስ አንቺ ምንም የሆነ ሶፍት

አሁን ግዴታሽ ሲጀመር እኔ እኮ እኔ እኮ በኔ አንቺ ጋር መምጣት እኮ ነበር፣ ምክንያቱም ባለሽ ሌላ ቤት እንዲገዛሽ ምክንያቱም እኔ ስለማልሰጥሽ አዲስ ቤት የኔ ቤት እንኳን የኔ አንድ ቤት ላይ ምን አንገበገበ

ይሄን ቤት ትመልሽዋለሽ። ባሌ የዋ ነው። በጣም ለእሷ ዛኝ ነው፣ እና በጣም ብዙ ነገር ጎተሸዋል። ከእዛ ከጓደኛሽ ጋር አሁን ነው ሳውቁ፣ እራሱ አሁን ነው መሳቅ የጀመረው። ባሌ ገባሽ አይደለም? ደስታ በጣም ትልቅ ደስታ ስለሰጠው ደም ደግሞ ትመልሺዋለሽ ገባሽ። ይሄን ነጭ በጥቁር አይለሽ ጎርጉጊ ተጠርሽ ትመልሺዋለሽ። ምንም አታመጪም። ምንም ለምን ተንጨርጭረሽ አትንከባለይ። ለጥቅም ለጥቅም ታሪ እኔ ንገርሽ እንኳን ሴት

ለምን አታሳዩ? ለምን አግጂለት አሳዛለታለሁ። እና ምን እኔ ጋር ነው እንኳን በብር የሚገዛ ነገር። አሁን እቤቱን ፈልጌው የለም አሁን እቤቱን እሱ ስለገዛልሽ እሱ እንገበገበሽ እንጂ ቁጭ ብለሽ ከምታለቅሽ ቁጭ አፈለ አሁን በፀባይ የቤቱን ውል ሰተሽኝ ብለን ላይ

የታደለ ለማንኛውም ለቤት ኮን የመጣሽ ጨርሰሻል ጥያቄሽ። ቁጭ ብለሽ ከምታለቅሽ በፊት ቤቱ ስጭኝ። ለምንድን ነው ማልከት የምትፈልጊው መጉዳት ፈልገሻልምስሽ ማደርገው ማደርገውማ። አሁን ምክንያቱም እንደዚህ ቤት አይገባኝ በጣም ትልቅ ቤት የሚገባኝ ስለዛ፣ እኔ ትልቅ ቤት ስለሚገባኝ አንቺ እዛ ያቺ ማ እሱ ቤት ሽጭ እበላበታለሁ። አዎ ያለፈ ነገር አንቺ ገንዘቡ ማለት ቤቱ ቢሸጥ የሚሆነውን ገንዘብ እርግጠኛ ነኝ ምክንያቱም ነው ከኮስሞቲክስ እና ከክለብ ያለፈው

እንዲሁም ቤቱ ሽጭ፣ ቤተሰቦች ቤቱ ሽጭ። ፊት ለፊታችሁ መቼም ደብቆ ነገር የለም። ማልቀስ ድሮ ቀረ፣ አሁን ሳቅ በሳቅ

እየዛችሁና ባታዋሪ ደስ ይለኛል። ምክንያቱም ሊስት የምችለው እኔ ነኝ። ተረዳሽ፣ እኔ ማለት ነው። ቢያንስ ቤቱን ተጋብታችሁ ምናምን ነገር እኔ እንደ ጊፍት እሰጣችኋለሁ። ምክንያቱም እሱ እንደ ጊፍት ስለሰጠኝ እኔ ብቻ ለእኔ ቪ አይ ፒ ካርድ ነው

መንገዱ በዚህ በኩል ነው፣ በሩ በዛ በኩል እንዳይጠፋብኝ። ምን እዛ እሱን ለኔ አናግሪኝም። ልንገርሽ እሱ ጤናውን ይስጥሽ። ከዚህ በላይ ምንም ልልሽ አችልም። ያው እንግዲህ ቤተሰቦች በደንብ ተመናቀራለች፣ እኔም በደንብ ተመናቅሬባታል። ሆነም ቀር ግን በርዳል ትንሽ። ስለዚህ እኔ ወደ ሌላ ቦታ ሄድ። ሆነም ቀራ ያው የምትመጣበት ጉዳይ ይሄ እንደሆነ መጀመሪያ ማወቀዋለሁ። ምክንያቱም በዚህ አይነት ጉዳይ ነው ልትመጣ የምትችለው እንጂ ከኔ ጋር ምንም ነገር ኖራታት አትመጣም። ግን ደግሞ ቤቱን ከሰጠው ምሳጠው ለ ለሳ ደግሞ ጭራሽ አልሰጣትም። ቤተሰቦች ይሄ ነገር ሊያናዳችሁ ሊችል ይሆናል ግን ለእሷ በተአምር ያንን ቤት አልሰጣትም። ምክንያቱም በጣም ስላናደደች ማለት ነው። ላናዳት የምችለውና ለመልስ የምችለው ደግሞ ስላናደደች ስለሆነ ያንን ቤት አልሰጣትም። ከቻልኩ ደግሞ ስጨነ ነገር አድርግበታለሁ ወይ ደግሞ ለአኑ ሰጠዋል ይቀበለኛል ብዬ አስባለሁ። ካልተቀበለኝ ደግሞ በሰውም እንዲቀበለኝ ምናምን ነገር ለማድረግ ሞክራለሁ። ከዛ በላይ ምንም ነገር ማድረግ አልችልም። ያው እንግዲህ ቤተሰቦቼ እኔ አላይታችኋል፣ እንግዲህ የሷንም መመናቀር። እንግዲህ እኔ ሰላም ነው ያለሁት፣ እናንተም ሰላም እንደምትሆኑ ተስፋ አደርጋለኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሆኑልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አርባሽ እንግባኝ፣ ሰብስክራይብ በደንብ እያደረጋችሁ እስከዛው ቻው።